ተለቅ ተለቅ ያሉ እህቶችም ስላሉ ያው እነሱ በግራ በቀኝ በኩል ናቸው። እነሱን ሳናይ በአላህ ፍቃድ አንድ ወንድም አላህ ይቀበለውና ይሄው ለሁላችሁም ወደ 1500 የሚሆን ጅልባብ አሰፍቶ ሰጥቷችኋል። አላህ ይቀበለው። አላሁ ሱብሓነሁ ወተዓላ የኢማንን ኩታ አላህ ያልብሰው። ይሄ ሂጃብ ማለት ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ሂጃብ እንዲለብሱ አዘዋል። ሚስቶቻቸውም ሂጃብ ይለብሱ ነበር። ሂጃብ ማለት ሴትን ልጅ ከክፉ ነገር የሚጠብቃት ነው። የሶሃባ ሴቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማሪያቸው ነበሩና ለሂጃብ የሚሰጡት ትኩረት በጣም ትልቅ ነበር። ከዛ ውስጥ የሚከተለው ምሳሌ ይገኝበታል። ጥቁሯ ሴት ወይንም ኡሙ ዙፈር በመባል የምትታወቅ አንዲት ሶሃቢ ሴት ነበረች። እሚጥል በሽታም ነበረባት። ሚጥል በሽታ ማለት ልክ ራሷን ስትስት ምን እንደምትሰራ አታቅም። ነቢዩ ሙሐመድ ሰለላሁ አለይህ ወሰለም ዘንድ ሄዳ፣ አንቱ የአላህ መልክተኛ ሆይ እባኮትን ዱ አድርጉልኝ፣ እኔ እኮ እሚጥል በሽታ አለብኝ አለች። ምን አለች? እሚጥል በሽታ አለብኝ፣ ዱ አድርጉልኝ፣ አላህ አፊያ እንዲያደርገኝ። የእሳቸው መልስ ምን ሆነ? ከታገስሽ ግን አላህ በአንቺ ላይ በወሰነው በሽታ ለአንቺ ጀነት አለሽ አሏት። የእሷ መልስ ምን ሆነ? እታገሳለሁ ለምን ጀነትን ስለምትፈልግ ነገር ግን ሚጥለው በሽታ ሲጥለኝ እኮ ሰውነቴ ይገላለጻልና እንዳልገላለጽ ዱ አድርጉልኝ አንድ ሰው ሳያቅ ራሱን በሳተበት ሰውነቱ ቢገለጥ አላህ ይጠይቃል አይጠይቅም አደል ነገር ግን እሷ አላህም ፈሪ ከመሆኗ የተነሳ እኔ ወድቄ ራሴን ስስት ሰውነቴ እንዳይገላለጥ ግን ዱ አድርጉልኝ አላህ ባይጠይቀኝም ማለች ዛሬ አቅል ሰጥቶን ሚጥል በሽታ ሳይኖርብን ተገላልጠን ምንወጣ እህቶች በዚህ ሀዲት አንመከርም? ልንመከር ግድ ይለናል። ልንመከር ግድ ይለናል። የሁላችንም አባት ማን ይባላል? አባታችን አደም ይባላል፣ የሰው ልጆች አባት። እናታችን ማን ትባላለች? ሐዋ ትባላለች። ጀነት ውስጥ አላህ ምን አላቸው? መጀመሪያ እንደፈጠራቸው ብሉ ጠጡ፣ እቺን ዛፍ ግን እንዳትነኳት አላቸው። ከዛ እነሱ ተሳሳቱና ያቺን ዛፍ በሏት። ያቺን ፍሬ ሲበሉ ምን ሆኑ? ሐፍረ ተገላቸው ተገለጠባቸው። ስለዚህ ተገላልጦ መሄድ የምን ምልክት ነው? አላህ ነው የመታዘዝ ወይስ አላህ ነው ማመጽ? አላህ ነው ማመጽ። አደም አለይሂ ሰላም ከናታችን ሐዋጋ ልክ ያቺን ስህተት ሲሰሩ መላ እርቃናቸው ተገለጠባቸውና ጀነት ውስጥ ባሉ ቅጠሎች እላያቸውን ለመሸፈን ተሯሯጡ። አላሁ አክበር። ስለዚህ መራቆት ነው ወይስ መልበስ ነው ትክክለኛው እምነት መልበስ አደለህ? አዎ። ለሴት እህቶቻችን ደግሞ ልብ ይሉ ዘንድ በተለይ እድሜያቸው ለደረሱት የመርየምን ታሪክ አነሳለሁ። የአላህ ሰላም በሷ ላይ ይሁንና ጅብሪል መቶ ሊያውራት ሲል ምን አለችው? አላህም ፈሪ ከሆንግ እንዳትቀርበኝ አለችው። ምን ከሆንግ? አይዋ ወንድ ልጅ ሴትን ልጅ ሚለክፋት፣ ሚቀርባት ከዛ ደግሞ ፍቅር ሚያስይዛት ከመቼ በኋላ ነው? እሷ አለባበሷ ጤነኛ ካልሆነ ይጠጋታል፣ ሊያድናት እንስሳ በእንስሳ ሲታደን አላያችሁ? ሴትን ልጅም በወንድ ልጅ ምትታደነው ባለባበሷ፣ ባሳሳቋ፣ ባካሄዷ ነው። እሷ ግን ሙተሐጂባ ከሆነች እሷ አላህን ፈሪ ከሆነች አካሄዷን አስተካክላ የምትራመድ ከሆነ ዓለም ላይ አለ የሚባል ዱርዬ ወንድ የፈለገ ወንድ ቢሆን ሴትን ልጅ ይፈራል። ወንድ እንዲዳፈራት የምታደርገው ማናት? ሴት ልጅ ራሷ ምን በማድረግ አለባበሷን ባለማስተካከል በህይወት ያለች ሴት ወንድን ልታታል ትችላለች አትችልም ትችላለች በምኗ በአለባበሷ ወንድን ልጅ ትጠራዋለች ልክ ለድመት ሳምባ ሰጥቶ ነይ ሲሏት ድመት እሺ ብላ ትመጣለች አትመጣም ሴት ልጅ ራቁቷን ሆና አካላቷን እያሳየች ።